እኔ ስለ ጨበራ ጩርጩራ እና ስለ ኮሻ አጭር የተሰማኝን ስሜት ለማካፈል ያል ነው እዚህ ቦታ የዛሬ ሁለት ዓመት አካባቢ ይመስለኛል መጥተናል። እንደዚህ በካቢኔ ጉብኝት አድርገናል። ስራው በከፍተኛ ሁኔታ እያደገ የመጣ መሆኑን አይቻለሁ፣ ተረድቻለሁ። ትላንት በጨበራ ጩርጩራ እንግዲህ አዲስ በኢትዮጵያ የቱሪዝም ማፕ ውስጥ አዲስ እየተለማመዱ ያሉ አንዱ የጨበራ ጩርጩራ መዝናኛ እና የቱሪዝም መዳረሻ ቦታ ነው። ባለፉት ጥቂት አመታት ይህንን መሰል ሌሎች ትልቅ የቱሪዝም አቅም ያላቸው ማዕከላት በኢትዮጵያ በተለያዩ ቦታዎች ተገንብተው ለአጠቃላይ ለኢኮኖሚ ማመንጨት አዲስ ተጨማሪ ፋክተር ሆኖ መጥተው እያየን ነው እና እኔ በዚህ ውስጥ የምረዳው የምማረው በዚህ በመንግስት ውስጥ ይህንን እድል አግኝተን መስራት ከጀመርኩበት ጊዜ ጀምሮ ኢትዮጵያን በተሻለ እንዳውቅ አቅሟንም እንድረዳ ፖቴንሻሏ እንድረዳ እድል አግኝቻለሁ ብዬ መናገር እፈልጋለሁ። ወደ ተለያዩ አቅጣጫዎች በስራ ምክንያት እንጓዛለን። ስለዚህ ማናቀውን እያወቅን ያላየነውን እያየን እያደነቅን፣ በእርግጥም ኢትዮጵያ በጣም ሰፊ ሀብትና አቅም ያላት ሀገር መሆኗን ለመረዳት እድል አግኝቻለሁ። ሶ እንግዲህ የሌለ ነገር አይመጣም። ያለ ነገር ነው ወደ አክቹዋሊቲ የሚቀየረው ጨበራ ምንበለው ጎርጎራ ወንጭ ምን ምንበል፣ ዞሮ ዞሮ አቅሙ ትላንትም ሁሌም ነበር። ያንን አቅም አይቶ ተረድቶ ወደ አክቹዋሊቲ የመቀየር ስራን ነበር ሁሌም ይጠብቅ እና ይጠይቅ የነበረው። ስለዚህ ይሄ እንዲሆን ደግሞ ወቅት መምጣት አለበት። መታየት ማየት የሚችሉ ሰዎች አይተው ፖቴንሻሉን ወደ አክቹዋሊቲ ለመቀየር ጉጉት ይፈልጋል። ይህንን ወደ ስራ ተግብሮ ውጤታማ ማድረግና ትላንት በአቅም ደረጃ የነበሩ ሀብቶችን ወደ አክቹዋሊቲ ወደ ተጨባጭ እውነታ መቀየር ይጠይቃል። ስለዚህ ይሄ እውን ሆኖ በኢትዮጵያ ውስጥ የኢትዮጵያን አጠቃላይ የቱሪዝም አቅም በእጅጉ ከፍ ያደረጉ ማዕከላት ተገንብተዋል። የቱሪዝም ሀብቱም እየሰፋ መጥቷል። ስለዚህ ትላንት በጨበራ ያየሁት ይህን ነው። አካባቢው በጣም ያምራል። መልክዓ ምድሩ በጣም እጅግ በጣም ያምራል። ምናልባት ለወደፊት እነዚህ ፕሮጀክቶች ተጠናቀው ሲያልቁ ኢትዮጵያኖች እንዲሁም ሌሎች ማናቸውም ሰው ልጆች ወደዚህ መጥተው አካባቢውን ማድነቅ የሚችሉበት እድል ሲከፈት ያኔ ብዙ ሰው ያይዋል። ዝሆን አይተናል። እንግዲህ ከአሁን በፊት እኔ ዝሆን ያየሁት በአካል ከኢትዮጵያ ውጭ ነበር። አሁን ላይ ኢትዮጵያ ውስጥ መጓዝ ስንችል፣ መንቀሳቀስ ስንችል ዝሆን ማየት ችያለሁ። ደስ ብሎኛል። ሌላው ወደዚህ ኮይሻ የሃይድሮ ፓወር ፕሮጀክት ስንመጣ እንግዲህ ይሄ ካፓሲቲው በአፍሪካ ውስጥ ትልቅ ከሚባሉት ውስጥ አንዱ ነው። ከህዳሴ እና አስዋን ከነሱ ቀጥሎ በሶስት በአራተኛ ደረጃ ሊቀምጥ የሚችል አቅም ያለው ይመስለኛል፣ ካልሳሳት። ይሄ ሲገነባ ቅድም እንዳልኩት እያደገ የመጣ ስራ መሆኑን አይተናል። ዞሮ ዞሮ ያለ ችግር እዚህ አልተደረሰም። በሀገራችን ምንም አንደርማይን ማይደረግ ሁላችንም አክኖሌጅ የምናደርገው በዚህም በዛም ችግሮች አሉ። በሌላ የአፍሪካ ሀገራት ቢሆን እነዚህ ያሉ ችግሮች ምናልባት የልማት ስራ አልሰራም ብሎ አንድ መንግስት እንዲቀመጥ በቂ ምክንያት ሊሆነው ይችል ነበር ብዬ አስባለሁ። ስለዚህ እነዚህ ስራዎች በችግርም ውስጥ ተሆኖ እድገታቸው ከፍ እያለ አንዳንዶቹን እየመረቅን ሌሎቹን ደግሞ ላውንች እያደረግን በጣም ትልልቅ ለኢትዮጵያ የሚመጥኑ ፕሮጀክቶች እየተጀመሩ መሰረታቸው ይጣልና እየተቋጩ የተመረቁ ይገኛሉ። ይሄ ሲሆን ቅድም እንዳልኩት በጣም ሰፊ ተግዳሮት አለ፣ ግን እንደ ሀገር እንደ ሕዝብ አጠቃላይ ሬዚሊንት የሆነ ሀገርና ሕዝብ መሆኑን ተጨማሪ በታሪክም እንዳየ ማረጋገጫችን የሚሆኑ ይመስለኛል። የተማርን ነው። ዞሮ ዞሮ ማናችንም ወደዚህ ስንመጣ በፍጽምና ልንመጣ አንችልም። በልምምድ ጋፖችን እየሞላን የተሻለ ስራ እየሰራን እንድንሄድ የሚያስችሉ እድሎችን ይዘናል። ሶ በዚህ ደግሞ ክቡር ጠቅላይ ሚኒስትሩ የመሩትን ስራዎች በዚሁ አጋጣሚ ከፍ ያለ ዋጋ ልሰጣቸው ፈልጋለሁ። የተማርን ነው የተማርን ደግሞ የተሻለ ስራዎችን እየሰራን ለሀገራችን በምንችለው ሁሉ አበርክቶ እያደረግን ለመሄድ ዝግጁ ነን ለማለት ያህል ነው አመሰግናለሁ የብር አስደንጋጭ ውድቀትና የኢትዮጵያ ኢኮኖሚያዊ ፈተናዎች ውድ የኢትዮ አዲስ ዴይሊ ተመልካቾች ሰላም ለእናንተ ይሁን እያል ዛሬ ትኩረታችንን የሳበው እያንዳንዱን ኢትዮጵያዊ በቀጥታ የሚነካ አንገብጋቢ ጉዳይ ነው የዶላር ምንዛሪ ተመን በኢትዮጵያ ውስጥ ያሳየው አስደንጋጭ ጭማሪ ባለፉት ጥቂት ቀናት ብቻ የኢትዮጵያ ንግድ ባንክ ዶላር የሚገዛበትና የሚሸጥበት ተመን በአንድ ሳምንት ውስጥ ከአምስት ብር ተኩል በላይ ከፍ ብሏል። ይህ አፋጣኝ የብር መዳከም ለአብዛኛው ዜጋ ጥያቄዎችን ይፈጥራል። ለምን አሁን? ይህ የዋጋ ለውጥ በኪሳችን ላይ የሚያስከትለው ተጽዕኖ ምንድን ነው? የብሔራዊ ባንክ የማስጠንቀቂያ ደውልስ ምን ያመለክታል? በዚህ ዝርዝር ትንታኔያችን የብር የምንዛሬ ተመን ከዶላር አንጻር በፍጥነት እየወደቀ የመጣበትን መሰረታዊ ምክንያቶች የኢትዮጵያ ንግድ ባንክና የብሔራዊ ባንክ እየወሰዷቸው ያላቸውን እርምጃዎች፣ የጥቁር ገበያውን መስፋፋት እንዲሁም የኢኮኖሚ ባለሙያዎችን አስተያየት እንመለከታለን። በመጨረሻም ይህ ሁሉ ለአገሪቱ ኢኮኖሚና ለእናንተ ለኢትዮጵያ ሕዝብ ምን ማለት እንደሆነ በጥልቀት እንመረምራለን። አብራችሁን ቆዩ። የአንድ ሀገር ገንዘብ በሌላ ሀገር ገንዘብ ላይ የሚኖረው የምንዛሬ ተመን የዚያችን ሀገር ኢኮኖሚያዊ ጤንነት ከሚያሳዩ ዋና ዋና መለኪያዎች አንዱ ነው። በኢትዮጵያ እየታየ ያለው የብር መዳከም ደግሞ ጥልቅ የሆኑ ኢኮኖሚያዊ ችግሮችን የሚያመለክት ነው። ይህ የገንዘብ መዳከም የውጭ ምንዛሪ እጥረት ሲፈጠር አቅርቦት ከፍላጎቶች በታች ስለሚሆን የምንዛሪ ተመኑ ይጨምራል። ይህም የሀገር ውስጥ ገንዘብ ዋጋ እንዲቀንስ ያደርጋል። በኢትዮጵያ ውስጥ የተለያዩ የውጭ ምንዛሪ ገበያዎች አሉ። እያንዳንዳቸውም የየራሳቸው የሆነ የተመን አሰራርና ተግዳሮት አላቸው። መደበኛው ገበያ በባንኮችና በብሔራዊ ባንክ ቁጥጥር ስር ያለ የገበያ አይነት ነው። በዚህ መደበኛ ገበያ የኢትዮጵያ ንግድ ባንክ አንድ ዶላርን በ146 ብር ከ5986 ሳንቲም ገዝቶ በ149 ብር ከ5306 ሳንቲም እየሸጠ ሲሆን የብሔራዊ ባንክ ይፋዊ ዕለታዊ አመልካች ተመን ደግሞ 150 ብር ከ90 ሳንቲም ደርሷል። ከዚህ በተቃራኒ ከባንኮች ውጭ የሚካሄደው የትይዩ ገበያ ወይም የጥቁር ገበያ አለ። በዚህ ገበያ አንድ ዶላር እስከ 174 ብር እየተመነዘረ እንደሚገኝ ዶቼ ቤሌ አዲስ አበባ እና ዱባይን ጨምሮ በተለያዩ አገራት ከሚገኙ ነጋዴዎች ለመገንዘብ ችሏል። ይህ ከፍተኛ የዋጋ ልዩነት የውጭ ምንዛሪ ጥረት ምን ያህል የከፋ እንደሆነ በግልጽ የሚያሳይ ነው። በተጨማሪም በመስከረም 2017 ዓ.ም ፈቃድ የተሰጣቸው የውጭ ምንዛሬ ቢሮዎችም አሉ። እነዚህ ቢሮዎች የዶላር የምንዛሬ ተመናቸው ከባንኮች በጣም ከፍ ያለ ሆኖ ይታያል። ለምሳሌ ሩሃ የውጭ ምንዛሪ ቢሮ አንድ ዶላርን በ165 ብር ከ25 ሳንቲም ገዝቶ በ168 ብር ከ56 ሳንቲም ሲሸጥ፣ ዮጋ የውጭ ምንዛሬ ቢሮ ደግሞ በ164 ብር ገዝቶ በ167 ብር ከ28 ሳንቲም ይሸጣል። ይህ የሚያሳየው ሕጋዊ ቢሮዎችም ቢሆኑ ከባንኮች ውጭ ያለውን ከፍ ያለ ተመን እየተከተሉ መሆኑን ነው። ይህ የዶላር እጥረት የበርካታ ምክንያቶች ውጤት ነው። በመጀመሪያ ደረጃ የሀገሪቱ የውጭ ንግድ አቅም ደካማነት ዋነኛው ችግር ነው። ኢትዮጵያ ከቡና አበባና ሌሎች ምርቶች የምታገኘው የውጭ ምንዛሪ አቅርቦት ከሀገሪቱ ፍላጎት ጋር ሲነጻጸር ዝቅተኛ ነው። የዓለም ገበያ ሁኔታዎች፣ የሀገር ውስጥ ምርት ማነስና የጥራት ችግሮች የውጭ ንግዱን አቅም ይገድባሉ። ከዚህ በተጨማሪ በአገሪቱ ባሉ የደህንነት ስጋቶች የፖለቲካ አለመረጋጋት እና ተደጋጋሚ የፖሊሲ ለውጦች ምክንያት የውጭ ቀጥተኛ ኢንቨስትመንት ፍሰት ቀንሷል። ይህም የዶላር አቅርቦት እንዲቀንስ አድርጓል። በሌላ በኩል ደግሞ የውጭ ምንዛሬ ፍላጎት እጅግ በጣም ከፍተኛ ነው። ኢትዮጵያ ለብዙ መሰረታዊ ሸቀጦች እንደ ምግብ፣ ነዳጅና መድኃኒት ለኢንዱስትሪ የሚውሉ ጥሬ እቃዎችና ለልማት የሚውሉ ካፒታል እቃዎች በውጭ ሀገር ላይ ትመካለች። ይህ ሁሉ ከፍተኛ የዶላር ወጭን ይፈልጋል። መንግስት ለወሰዳቸው የውጭ ብድሮች የመክፈያ ጊዜ ሲደርስ ደግሞ ከፍተኛ የውጭ ምንዛሪ ያስፈልገዋል። ከዚህም አልፎ ሕዝቡ በብር ዋጋ መረጋጋት ላይ እምነት ሲያጣ ገንዘቡን ወደ ዶላር የመቀየርና የማከማቸት ዝንባሌ ያሳያል። ይህም የዶላር እጥረትን የበለጠ ያባብሰዋል። በተለይ በባንኮችና በጥቁር ገበያ መካከል ያለው ሰፊ ልዩነት በውጭ የሚኖሩ ኢትዮጵያውያን ገንዘብ ሲልኩ ይበልጥ ትርፋማ ወደሆነው የጥቁር ገበያ እንዲዞሩ ያደርጋቸዋል። ይህም ባንኮች የሚያገኙትን የዶላር አቅርቦት ይቀንሳል። የብር መዳከም ባንኮችንና የሀገሪቱን የገንዘብ ፖሊሲ ቀራጽ የሆነውን ብሔራዊ ባንክን ለአፋጣኝ እርምጃ አስገድዷል። የኢትዮጵያ ንግድ ባንክ እንደ መንግስት የፖሊሲ ባንክ ይቆጠራል። የዚህም ነው የእሱ የምንዛሪ ተመን እንቅስቃሴ እጅግ አስፈላጊ የሆነው። በመስከረም ወር ዶላር ላይ 14 ፐርሰንት ገደማ ብቻ የጨመረው ንግድ ባንክ ባለፉት ቀናት ግን በከፍተኛ ፍጥነት ተመኑን ጨምሯል። የባንክ ባለሙያው አቶ ባህሩ ያሲን እንደሚናገሩት ንግድ ባንክ የምንዛሬ ተመኑን የጨመረበት ዋና ምክንያት በመደበኛና ትይዩ ገበያዎች መካከል ያለውን እየሰፋ የመጣውን የተመን ልዩነት ለማጥበብና ገበያውን ለመቆጣጠር የመሪነት ሚናውን ለመጫወት ነው። የውጭ ምንዛሪ ቢሮዎች ከባንኮች በጣም ከፍ ያለ ተመን ስለሚያቀርቡ ባንኮች የውጭ ምንዛሪ እንዲያጡ ያደርጋሉ። ንግድ ባንክ ዋጋውን በመጨመር ከነዚህ ቢሮዎች ጋር ለመወዳደርና የውጭ ምንዛሪ ወደ ህጋዊ መስመር እንዲገባ ለማበረታታት እየሞከረ ነው። በተመሳሳይ መልኩ የኢትዮጵያ ብሔራዊ ባንክ የዶላር እጥረትን ለመቀነስ ሲል ለባንኮች የውጭ ምንዛሪ ጨረታዎችን ያካሂዳል። የቅርቡ አስረኛው ጨረታ 150 ሚሊዮን ዶላር ለ31 ባንኮች አከፋፍሏል። ንግድ ባንክ የዶላር ተመኑን በከፍተኛ ሁኔታ መጨመር የጀመረው ከዚህ ጨረታ በኋላ መሆኑ ተጠቁሟል። ይህ የሚያሳየው ብሔራዊ ባንክ የብርን ዋጋ ከገበያው ጋር በማዛመድ የዶላርን አቅርቦት ወደ ህጋዊ መስመር ለመሳብ እየሞከረ መሆኑን ነው። የግል ባንኮች ደግሞ የራሳቸውን የምንዛሬ ተመን በሚወስኑበት ጊዜ የንግድ ባንክን ዋጋና የተወዳዳሪዎችን ሁኔታ ያጠናሉ። ብሔራዊ ባንክ ባንኮች ከውጭ ምንዛሪ አገልግሎት ከአራት በመቶ በላይ ማስከፈል አችሉም የሚል ሕግ ያወጣ በመሆኑ የግል ባንኮች ተመናቸውን ከንግድ ባንክ ጋር ካላስተካከሉ ገበያውን የማጣት ስጋት አለባቸው። ይህም ባንኮቹ መንግስታዊውን ተቋም እየተከተሉ የውጭ ምንዛሪ መግዣና መሸጫ ተመናቸውን እንዲያስተካከሉ ያስገድዳቸዋል። ለምሳሌ አክል ዛሬ አንድ ዶላር አቢሲኒያ ባንክ በ148 ብር ከ20.34 ሳንቲም፣ አዋሽ ባንክ በ148 ብር ከ49.99 ሳንቲም እንዲሁም አዋራ ባንክ በ147 ብር ከ50.03 ሳንቲም ይመነዝራሉ። የመሸጫ ተመናቸውም እንዲሁ ተቀራራቢ ሆኖ ይታያል። በዚህ ሁሉ ውድድር ውስጥ ባንኮች በተለይ በበዓላት ወቅቶች በውጭ የሚኖሩ ኢትዮጵያውያን ለዘመዶቻቸው በሚልኩት ገንዘብ ላይ ጉርሻዎችን በማቅረብ የውጭ ምንዛሪ ለመሳብ እየሞከሩ ነው። አቢሲኒያ ባንክ 2 ፐርሰንት፣ አዋሽ ባንክ 9 ፐርሰንት፣ የኦሮሚያ ህብረት ስራ ባንክ 10 ፐርሰንት ጉርሻ ለመስጠት ቃል ይገባሉ። ንግድ ባንክ ደግሞ በገንዘብ ማዘዋወሪያ መተግበሪያዎችና ና በዓለም አቀፍ አስተላላፊዎች በኩል ሐዋላ ለሚቀበሉ ደንበኞቹ አስር ብር ተጨማሪ ጉርሻ እንደሚሰጥ ቃል ይገባል። በዚህም መሰረት ባንኩ ከጉርሻ ጋር ዶላር የሚመነዝርበት ተመን 5 ብር ከ80 ሳንቲም ገደማ ጨምሮ ዛሬ 159 ብር ከ53.06 ሳንቲም ደርሷል። የባንክ ባለሙያው አቶ ባህሩ ያሲን ግን የዶላር ትክክለኛ ዋጋ የባንኮቹ መደበኛ የምንዛሪ ተመን ቃል ከሚገቡት ጉርሻ ጋር ተደምሮ መሆኑን ይሞግታሉ። ይህ የሚያሳየው ባንኮች የጥቁር ገበያውን ለመወዳደር የሚደርሱበት የከፍተኛ ትርምስና የብር ዋጋ ምን ያህል መዳከሙ ነው። በዚህ ሁሉ የገበያ መዛባት ውስጥ የብሔራዊ ባንክ ገዢ ዶክተር እዮብ ተካልኝ የውጭ ምንዛሪ ገበያውን ለማረጋጋት መንግስታቸው የወሰናቸውን ጠንካራ እርምጃዎች በድጋሚ አስጠንቅቀዋል። ዶክተር እዮብ በሀገር ደረጃ በጣም ከፍተኛ የሆነ የውጭ ምንዛሬ አቅርቦት አለ በማለት ገበያውን ለማረጋጋት ቢሞክሩም ያለው እውነታ ግን የብር ፈጣን ውጥቀትና የጥቁር ገበያ መስፋፋት ነው። እርሳቸው የማዕከላዊ ባንኩ የውጭ ምንዛሪ ክምችት በጣም እየጨመረ መሆኑንና በተከታታይ ጨረታዎችን በማካሄድ ለባንኮች እንደሚያከፋፍል ቃል ገብተዋል። ይሁን እንጂ ክምችቱ እየጨመረ ከሆነ የብር ዋጋ ለምን ፈጣን ቅናሽ አሳየ የሚለው ጥያቄ መልስ አላገኘም። ከዚህም በተጨማሪ ብሔራዊ ባንክ ሽብርተኝነትን በገንዘብ የሚደግፉ ወይም በህገወጥ የገንዘብ ዝውውር የተሰማሩ የተወሰኑ የሐዋላ አስተላላፊ ተቋማት እንዳሉ መድረሱን ገልጿል። ዶክተር እዮብ እነዚህን ተቋማትና በህገወጥ መንገድ ገንዘብ ላኪዎችን እና ተቀባዮችን ጨምሮ በጣም የተናበበ የተቀናጀ ሰፊ እርምጃ እንደሚወሰድ አስጠንቅቀዋል። ይህ እርምጃ የሐዋላ አስተላላፊዎችን አካውንት በመዝጋት ብቻ እንደማይወሰን ነገር ግን ገንዘብ ላኪዎችን፣ ተቀባዮችና በነዚህ ህገወጥ መስመሮች የሚሰሩ አስመጪዎችና ላኪዎችን ጭምር እንደሚያካትት ገልጸዋል። መንግስት ይህንን እርምጃ የሚወስደው የኢትዮጵያና ዓለም አቀፍ ህጎችን ተከትሎ የገንዘብ ዝውውርን ህጋዊ ለማድረግና ሽብርተኝነት ለማዋጋት መሆኑን አብራርተዋል። ከዚህ ቀደም ብሔራዊ ባንክ አራት የአሜሪካ የሐዋላ አስተላላፊ ድርጅቶችን ማለትም ሸጊ፣ አዱሊስ፣ ራማዳ ፔ ወይም ካህና ታጅ በወንጀል የተገኘ ንብረትን ሕጋዊ የማስመሰልና ሕገወጥ ተግባራትን ፋይናንስ ማድረግ በሚል ከሶ እንደነበር ይታወሳል። የብሔራዊ ባንክ ገዢው ይህ ማስጠንቀቂያ የመጨረሻ እንደሆነና መንግስት ማንኛውንም እርምጃ ከመውሰድ እንደማይቆጠብ አበክረው ተናግረዋል። የብሔራዊ ባንክ የኃይል እርምጃ ስጋቶችንና ተስፋዎችን ፈጥሯል። የኢኮኖሚ ባለሙያዎችም የተለያየ እይታ አላቸው። የኢትዮጵያ የሎጂስቲክስ ትራንስፎርሜሽን ቢሮ ዳይሬክተር አቶ ወርቁ ለማ የውጭ ምንዛሪ ገበያው የአቅርቦትና የፍለ ፍላጎት የተመጣጠነ ሚዛን ላይ የመድረስና መረጋጋት ገና የሚቀረው እንደሆነ ይናገራሉ። እሳቸውም በቀጣይነትም የብር መዳከም ለተወሰነ ጊዜ ሊቀጥል ይችላል የሚል እምነት አላቸው። ይህ የብር መዳከም በቀጥታ ሀገሪቱ ከዓለም ገበያ የምትገዛቸው ሸቀጦች ላይ የዋጋ ንረት ያስከትላል። ይህም ደግሞ የኑሮ ውድነትን የበለጠ ያባብሰዋል። አቶ ወርቁ ለማ ንግድ ባንክ ብቻውን በውጭ ምንዛሬ አቅርቦትና ፍላጎት መሰረታዊ መርሆች ላይ ተጽዕኖ መፍጠር እንደማይችል ይሞግታሉ። የባንክና የኢኮኖሚ ባለሙያዎች ግን የውጭ ምንዛሬ ችግርን ለመፍታት ዋና መፍቻ መንገዱ የውጭ ምንዛሬ አቅርቦት መጨመር እንደሆነ ይመክራሉ። ይህ ደግሞ በቀጥታ በሀገሪቱ የውጭ ንግድ አቅም፣ በውጭ ቀጥተኛ ኢንቨስትመንትና ህጋዊ የገንዘብ አስተላላፊዎችን በማበረታታት ላይ ይመሰረታል። ከዚህም ባሻገር ነጋዴዎች ከባንኮች የውጭ ምንዛሪ የሚያገኙበትን የአሰራር ስርዓት ማቅለልና የአገልግሎት ክፍያዎችን መቀነስ እንደሚያስፈልግ አቶ ባህሮ ያሳስባሉ። ይህም የውጭ ምንዛሪ ወደ ህጋዊ መስመሮች እንዲገባ ያበረታታል። ዶክተር ይዮብ መንግስታቸው ከውጭ ንግድ ጠቃሚ የውጭ ምንዛሪ የማግኘት ተስፋ እንዳለው ተናግረዋል። የብሔራዊ ባንክ በትይዩ ገበያ ላይ ለመውሰድ ያሰበው የማያዳግም እርምጃ መልካም ዓላማ ቢኖረውም የራሱ ስጋቶች አሉት። እርምጃው ስኬታማ ከሆነ በተወሰነ ደረጃ ገንዘብ ወደ ህጋዊ መስመር ሊያስገባና የብርን ዋጋ ለጊዜው ሊያረጋጋ ይችላል። ይሁን እንጂ መሰረታዊ የዶላር እጥረት ሳይፈታ የኃይል እርምጃ ሲወሰድ ገቢያው ወደ በለጠ ድብቅና መረጃ ለማግኘት አስቸጋሪ ወደሆነ ሆነ መንገድ ሊሸጋገር ይችላል። ይህ ደግሞ የጥቁር ገቢያ ተመንን የበለጠ ከፍ ሊያደርግ፣ የዋጋ ጭማሪ ሊያስከትል፣ እንዲሁም ህዝቡ ገንዘቡን በባንክ በማስቀመጥ ወይም በህጋዊ መንገድ በማዘዋወር ላይ እምነት እንዲያጣ ሊያደርግ ይችላል። የችግሩ መንስኤ የዶላር አቅርቦት ማነስ ሳይፈታ የህገወጥ ገበያውን በኃይል ብቻ ለመቆጣጠር መሞከር የረዥም ጊዜ መፍትሄ ሊሆን እንደማይችል ባለሙያዎች ይናገራሉ። ውድ የኢትዮ አዲስ ዴሊ ተመልካቾች የብር ምንዛሪ ተመን በኢትዮጵያ ንግድ ባንክ በአንድ ሳምንት ውስጥ ከአምስት ብር በላይ መጨመሩ በሀገሪቱ ውስጥ ያለው የውጭ ምንዛሪ እጥረት ምን ያህል የከፋ እንደሆነ የሚያሳይ ነው። ይህ የዋጋ ለውጥ የዋጋ ንረትን ያባብሳል፣ የንግድ ስራዎችን ይጎዳል እና የብዙሀንን ኑሮ ይበልጥ ያከብዳል። የብሔራዊ ባንክ የኃይል እርምጃዎች ህገወጥ የገንዘብ ዝውውርን ለመዋጋት ያለመ ቢሆንም የኢኮኖሚ ባለሙያዎች ዋና መፍትሄ የውጭ ምንዛሬ አቅርቦትን ማሳደግና የገበያውን መሰረታዊ ችግሮች መፍታት እንደሆነ ይስማማሉ። መንግስት በውጭ ንግድ ላይ የሚያደርገው ተስፋና የገበያ አሰራርን ማቃለል ለዚህ ወሳኝ ናቸው። ያለ ጠንካራ የኢኮኖሚያዊ ማሻሻያና የውጭ ምንዛሬ ፍሰት መጨመር የብር መዳከም የመቀጠል እድሉ ሰፊ ሲሆን፣ ኢትዮጵያም በከፍተኛ የዋጋ ንረትና የኑሮ ውድነት ትቀጥላለች። የሀገራችን ኢኮኖሚ መረጋጋት የሁሉም ዜጋ ጥቅም ነው። ስለዚህ ይህንን የብር ውድቀት ለመመከት መንግስት፣ ባለሙያዎችና ህዝቡ ተባብሮ መስራት አለባቸው። ለዚህ ቀውስ የመጨረሻ ዋጋን የሚከፍለው ግን እንደ ሁል ጊዜውም ድሃው የህብረተሰብ ክፍል ነው። ስለ ኢትዮጵያ ኢኮኖሚ ሁኔታ ያለውትን አስተያየትና ጥያቄዎች ከታች ባለው ኮሜንት ቦታ እንድትጽፉልን እንጋብዛለን። የቻናላችን ቤተሰብ ለመሆን ሰብስክራይብ ማድረግና የደወል ምልክቱን መጫን አይርሱ። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ።